የአጥንት ቅርጽ መዛባት፣ የአረማመድ መቀየርና፣ ጉዳት የደረሰበት የአጥንት ክፍል ስራውን በአግባቡ ማከናወን አለመቻል አንድ ሰው በአከርካሪ ቲቢ ሲጠቃ የሚስተዋል ምልክት ነው። አጥንታችን ማይኮባክቴሪየም ቱበርክሎሲስ በሚባለው ባክቴሪያ ሲጠቃ አከርካሪው ከትክክለኛው ስራ ውጪ ይሆናል። በዚህም ምክንያት አከርካሪው መግል ሊይዝ ወይም ሊጣመም ይችላል። ባክቴሪያው በማንኛውም ሰው ሰውነት ውስጥ ያለና የማይጠቅምም የማይጎዳ ነው። በተለያዩ አጋጣሚዎች ግን የሰዎች የበሽታ መከላከል አቅም ሲ ሲቀንስ ወደ በሽታ አምጪነት በመቀየር በሌሎች የሰውነት ክፍሎችም ሆነ በአከርካሪ ላይ ጉዳት ያደርሳል ከዚህም ባሻገር ከአንድ የሳንባ ቲቪ ህመምተኛ ባክቴሪያው በትንፋሽ ወደ ጤነኛ ሰው ሲተላለፍ ባክቴሪያው ለይቶ አከርካሪን ሊጎዳ ይችላል አድማጮች ለመሆኑ የጤናችሁ ነገር እንዴት ነው በዛሬው ለጤናችን ሰዓት ስለ አከርካሪ ቲቪ ህመም የምንነግራችሁን ይዘናል በጉዳዩ ላይ ማብራሪያ የሰጡን የአጥንትና አደጋ ስፔሻሊስት እንዲሁም የአከርካሪ ቀዶ ጥገና ሰብ ስፔሻሊስት ዶክተር ቃላብ ተስፋ ተስፋይ ናቸው። ከሳንባ ውጭ ከሚከሰቱ የቲቢ አይነቶች መካከል 15 በመቶውን የሚሸፍነው የአከርካሪ ቲቢ ህመም መሆኑን ባለሙያው ይናገራሉ። የአጥንት ቲቪ ብሎም ደግሞ የወገብ ቲቪ የሚከሰተው በቲበርክሎሲስ በሚባሉ ወይም ማይክሮባክቴሪየም ቲበርክሎሲ በሚባሉ የባክቴሪያ አይነቶች ነው። በእኛ ሀገር ብዙ የተለመደው የሳምባ ቲቪ ነው። ከሳምባ በመቀጠል ሁለተኛ ሊያጠቃ የሚችለው ወይም የቲቪ ህመም ሊያጠቃ የሚችለው ህመም ደግሞ አጥንቶች ነው። ለአጥንት ሊዛመት ይችላል። በተለይ ደግሞ በሳምባ ዙሪያ ከሳምባ ጀርባ በሚገኘው የአከርካሪ አጥንቶች ወይም ቶራሲክ በርተብሬ ወደሚባለው የአከርካሪ አጥንት ከዛ ተጨማሪ የተለያዩ መጋጠሚያዎች የዳሌ ሊሆን ይችላል፣ የጉልበት ሊሆን ይችላል፣ እጆች ላይ ሊሆን ይችላል፣ ረዣዥም አጥንቶች ላይ ሊሆን ይችላል። የትኛውንም አይነት የአካል ክፍል ወይም ደግሞ አጥንቶች ሊያጠቃ ይችላል፣ የአጥንት ቲቪ ማለት ነው። እንግዲህ ከሳንባ ውጪ 15 በመቶ የሚሆነው የቲቪ አይነት የአጥንት ቲቪ ነው። ብዙ ጊዜ የተለመደው ወደ ምክንያቱም፣ ከሳንባ ቅርብ የሆነው የአጥንት ክፍል ሳንባን ከጀርባ ሆኖ የሚደግፈው የቶራሲክ በርተብሬያ ወይም የምንለው የአከርካሪ ቦታ ሲሆን፣ እዛ ጋር በመሄድ የአጥንት ቲቪ ወይም ደግሞ አጥንት ኢንፌክሽን ይፈጥራል ማለት ነው። ከሳምባ ቲቪ ጋር ተቀራራቢ የሆኑ ምልክቶች አሉት የሚሉት ባለሙያው የምግብ ፍላጎት መቀነስ፣ የአጥንት ማበጥ፣ የአጥንት መተጣጠፍ፣ ማቃት ወይም ደርቆ መቅረት ደግሞ በልዩነት የሚታዩ ምልክቶች መሆናቸውን አንስተዋል። ከሳምባ ቲቪ ጋር ተቀራራቢ የሆኑ ምልክቶች አሉት። ለምሳሌ ከፍተኛ የሆነ ትኩሳት፣ ለሊት ለሊት ላብ፣ በጣም በላብ መዘፈቅ፣ የመድከም ስሜት የክብደት መቀነስ የምግብ ፍላጎት መቀነስ ሊኖሩ ይችላሉ። ከዛ ጋር ተጨማሪ እና ስፔሲፊክ ወይም ደግሞ የአጥንት ቲቢ መሆኑ ደግሞ የምናውቀው ወገብ ህመም ሊያመጣ ይችላል። ይሄ የመጀመሪያ ምልክቶቹ ናቸው። እነዚህ ምልክቶች ቀድሞ ሳይገኙ ወይም ደግሞ ታካሚ ህክምና አገልግሎት ሳያገኝ ቢቆይ መጀመሪያ ቲቢ የሚያጠቃው የአጥንት አከርካሪ አጥንቶችን ብዙ ጊዜ ዲስክ የማጥቃት ባህሪ የለውም። አከርካሪ አጥንቶችን ያጠቃል። በዛ ዙሪያ ያለው ቦታ በመግል የመሙላት ወይም ደግሞ በቲቢ የተሞላ መግል የመኖር ቻንስ ነገር ስለዚህ ምን ያመጣል? የነርቭ ወይም ደግሞ የነርቭ ዘንግን መጫን ያመጣል። ስለዚህ እግር መድከም ይጀምራል ማለት ነው። እግር መድከም ይጀምራል፣ የስሜት መቀነስ ይጀምራል፣ ሽንት ሰገራ መቆጣጠር ሊያስቸግር ይችላል። እየጨመረ ሲሄድ ወይም ፕሮግረስ እያደረገ ሲሄድ ማለት ነው። በተገቢው ጊዜ ህክምና ካላገኘ ይሄ አንዱ ምልክቱ ነው። የነርቭ ምልክት ማለት ነው። ሌላው ደግሞ አጥንቱን በተመለከተ አጥንቱን ይበለዋል። አንድ አከርካሪ፣ ሁለት፣ ሶስት ተከታታይ የሆኑ የአከርካሪ አጥንቶች ሊያጠቃ ይችላል። ስለዚህ በሚያጠቃበት ጊዜ ጊዜ ምንድነው የሚሆነው? እነዚህ አከርካሪ አጥንቶች በሚበሉበት ወቅት ኮላፕስ ያደርጋል ወይም ይጨፈለጋል። ስለዚህ ሰውየው መጉበጥ ይጀምራል ማለት ነው። ምክንያቱም በተለይ ከፊት ለፊት ያለውን ቨርተብራል ቦዲ የሚለውን በደንብ የሚያጠቃው ስለዚህ እሱ ክብደት ቁመቱን በሚቀንስበት ወቅት በተለይ ተደጋጋሚ ወይም ደግሞ ተከታታይ የሆኑ አጥንቶች ቁመታቸውን በሚቀንሱበት ወቅት ሰውየው እየጎበጠ ይመጣል ማለት ነው። ስለዚህ ያልታከመ ቲቪ ወይም ደግሞ ከታከመም በኋላ ጠባሳ ያለው ቲቪ ሰውየው እንዲጎብጥ በተለይ ህጻናት ላይ የወገብ መጉበጥ አንዱ ምልክት ሊሆን ይችላል። እነዚህ ምልክቶቹ እነዚህ ናቸው። የቲቢ ባክቴሪያ በማንኛውም ሰው ውስጥ ያለ ድንገት ምርመራ ቢደረግ ራሱ ሊገኝ የሚችል የሚሉት ባለሙያው፣ ታዲያ በሽታ መከላከል አቅማቸው የወረዱ ሰዎች ግን ለችግሩ የበለጠ ተጋላጭ መሆናቸውን ይናገራሉ። ብዙ ጊዜ የቱበርክሎሲስ ኢንትሪ ወይም ደግሞ መግቢያው ሳምባ ነው ሳምባ ላይ በመግባት ረዥም ጊዜ ብዙዎቻችን ሳምባ ቴስት ብናደርግ በአጠቃላይ የቲበርክሎ ስኪን ቴስት እንለዋለን። እሱን ቴስት ብናደርግ ፖዘቲቭ ነው የምንኖር ኤክስፖር ይኖረናል፣ ወይም ደግሞ ተጋላጭነት ይኖረናል። ምክንያቱም የምንኖርበት ሀገር ገና ታዳጊ ሀገር ነው፣ ብዙ ሰው ቲቪ ታካሚ አለ። ግን የመከላከል አቅማችን ጥሩ በመሆኑ ምክንያት ሳምባ ውስጥ ወይም ደግሞ ሳምባ አካባቢ በሚገኙ ሊንፍኖዶች ውስጥ ተደብቆ የመኖር ቻንስ ይኖረዋል። መከላከል አቅማችን ጥሩ እስከሆነ ድረስ ያንን የቲቪ ኢንፌክሽን ይዘነው ነው ልንቆይ እንችላል በማንኛውም ሰዓት ግን ከዛ በደም ተሰራጭቶ ወደ ተለያየ ቦታ ሊሰራጭ ይችላል። ወደ ተለያየ ቦታ ከሚሰራጭባቸው ቦታዎች 15 በመቶ የሚሆነው የአጥንት ወይም ደግሞ በጣም በመጀመሪያነት የሚጠቀሰው የአከርካሪ ቲቢ ነው። ስለዚህ ሳምባ ነው መግቢያው። የሳምባ ቲቢ ሰው ሊይዘው ይችላል ወይም ደግሞ ይዞት ተሸክሞ ረዥም ጊዜ ሊቆይ ይችላል። ከዛ ሳምባ ኢንፌክሽንም ኖሮት ወደ አከርካሪ ሊሄድ ይችላል። ሳምባ ኢንፌክሽንም ሳይንስ ወደ አከርካሪ ሊሄድ ይችላል። ስለዚህ ምክንያቱ በአየር የሚተላለፍ የቲበርክሎሲስ መሰራጨት ነው ማለት ነው። ህጻናት የኤችአይቪ ታካሚዎች እንዲሁም የማይድን ህመም ያለባቸው ሰዎች ለዚህ ችግር የበለጠ እንደሚጋለጡም ገልጸዋል። የአጥንት ቲቪ ህጻናት ላይ የተለመደ ነው። ብዙ ጊዜ የምናያቸው አጥንት ቲቪዎች ህጻናት ላይ ወይም ደግሞ የአከርካሪ ቲቪ ስፓይን ቲቪ ህጻናት ላይ የተለመዱ ናቸው። ምክንያቱም የመከላከል አቅማቸው በጣም የቀነሰ ስለሆነ ማለት ኤችአይቪ ታካሚዎች ላይ፣ የካንሰር ታካሚዎች ላይ የማንኛውም ምክንያት የመከላከል አቅማቸው ስቴሮድ የሚወስዱ ዲያቤቲክ ወይም ደግሞ የስኳር ታካሚዎች እንደዚህ አይነት ላይ መከላከል አቅማቸው በጣም ዝቅተኛ ስለሆነ የአጥንት ቲቪ መገለጥ እድላቸው ከፍተኛ ነው። ከሌላው አንጻር ሲወደ ሲነጻጸር ማለት ነው። ኢሚኒቲ ነው ዋናው ነገር ኢሚኒቲ ባላንስ ነው። አብዛኞቹ ኢንፌክሽኖች ኢንፌክሽን የሚያጠቃቸው ልጆች ተደጓዳኝ በሽታ ከሌላቸው በስተቀር የምግብ እጥረት ነው አብዛኛው ነገር። ስለዚህ ምግብ የተመጣጠነ ምግብ የሚወስድ ልጅ እንደዚ አይነት ተጨማሪ ቲቪ ብቻ ሳይሆን ሌሎች ኢንፌክሽኖች የመከላከል አቅሙ የተሻለ ይሆናል። ስለዚህ የተመጣጠነ ምግብ መውሰድ ህጻናት ላይ እና ደግሞ ሌላ ተጓዳኝ በሽታ ያላቸው ሕክምናቸውን በስነስራት መከታተል፣ የኤች አይቪ ታካሚ ከሆኑ የኤች አይቪ መድኃኒታቸውን በስነስራት መውሰድ፣ የስኳር ታካሚ ከሆኑ ስኳራቸውን በስነስራት ኮንትሮል ማድረግ፣ ኢሚኒቲ ሊያወርድ የሚችሉ ማንኛውም አይነት ሀቢቶች እነሱም ሲጋራ ማጨስ ሊሆን ይችላል፣ አልኮል መውሰድ ሊሆን ይችላል። እንደዚህ አይነት ነገሮች ሀቢቶች ተጋላጭ በተለይ የሆኑት ጋር እነዚህ ማቆም ቢያንስ ኢሚኒቲያችን እንዳይቀንስ ይረዳል። ይሄ ስፔሲፊክ የሆኑ ፕሪኮሽን ሳይሆን ለሁሉም ኢንፌክሽኖች ወይም ደግሞ ለሁሉም በሽታዎች የሚሆን መከላከሎች ናቸው። ቀደም ብለው ባለሙያው እንደገለጹ ትመሙ የሚበረታው የመከላከል አቅማቸው በወረዱ ሰዎች ላይ በመሆኑ የበሽታ መከላከል አቅምን መገንባት እንደ ቅድመ ጥንቃቄ ልናነሳው የምንችለው ጉዳይ ነው ብለዋል። አብዛኛው የአጥንት ቲቪ ያላቸው ሰዎች የመከላከል አቅማቸው በጣም ይቀነሰ። የምግብ ጦት ወይም የምግብ መቀነስ ሊሆን ይችላል፣ ኤች አይ ቪ በሽታ ሊሆን ይችላል፣ የተለያየ መድኃኒት የሚወስዱ ስቴሮይድ ወይ እንደዚህ የመከላከል አቅም የሚቀንሱ መድኃኒቶች የሚወስዱ ሊሆን ይችላል። እንደ ተጓዳኝ ችግር የመከላከል አቅም ሲቀንስ ነው ብዙ ጊዜ የአጥንት ቲቪ ሰው ሊይዘው የሚችል። ስለዚህ የተሻለ ኢሚኒቲ ያለ ሰው የተሻለ በሽታውን የመከላከል እድል ይኖረዋል ማለት ነው። ስለዚህ ኢሚኒቲ ቢልድ የሚያደርግ ሰው የተመጣጠነ ምግብ የሚሰራ ስፖርት የሚሰራ እንደዚህ አይነት ሰዎች የተሻለ ኢሚኒቲ ያላቸው ሰዎች ከእነዚህ አይነት የተሰራጨ ቲቪ የመያዝ እድል የቀነሰ። ሌላ ደግሞ ከቤት ውስጥ ያለ ሰው የስሜር ፖዘቲቭ ወይም ደግሞ የሳምባ ቲቪ በሚያዝበት ወቅት ማስክ እንዲያደርግ ማድረግ ወይም ደግሞ አይዞሌት በማድረግ ሕክምና ቦታ ያው እሱን የውስጥ ደዌ ሐኪሞች የተሻለ እንትን ሊያደርጉ ይችላሉ። የሚተላለፈው ከእነሱ ስለሆነ እነሱን ፕሪኮሽንስ ወይም ጥንቃቄ ማድረግ ሊያስፈልግ ይችላል። ዶክተር ቃላብ እንደሚሉት የታዘዘላቸውን መድኃኒቶች በአግባቡ የተከታተሉ ማንኛውም የቲቢ ታካሚዎች ሙሉ ለሙሉ ከበሽታው ይድናሉ። ባክቴሪያው መድኃኒቱን ለመልመድ የተጋለጠ በመሆኑ ግን መድኃኒቱን በአግባቡ በማይከታተሉ ታካሚዎች ላይ በሽታው የሚያስከትለው ችግር እንዳለም አንስተዋል። ህመሙም ከመዳን ይልቅ እንደሚባባስ ነግረውናል። የአጥንት ቲቪ ያለ ኦፕሬሽን ይታከማል። ለኦፕሬሽን የሚታከመው የራሳቸው የሆኑ ምልክቶች አሉ ወይም ደግሞ ኢንዲኬሽኖች አሉ። ሪላቲቭ ወይም ደግሞ ሲነጻጸር ከሳንባ ረዘም ላለ ጊዜ የአንታይ ቲቪ ወይም ደግሞ የቲቪ መድኃኒቶች መውሰድ ያስፈልገዋል። አስር ወር እስከ አንድ አመት ድረስ ረዥም ጊዜ መውሰድ ሊያስፈልግ ይችላል። የጀርባን ቲቪ በተመለከተ ህጻናት ላይ ተከስቶ በጣም ብዙ የአከርካሪ ካጠቅ ኮላፕስ ካለው ወይም ደግሞ ስፓይናት ሪስክ እንለዋለን ለመጉበጥ ሪስክ የሚያመጣ ቲቪ ከሆነ እሱ ኦፕሬሽን ሊያስፈልግ ይችላል። አንደኛ፣ ሁለተኛ ቲቪ የሚፈጥረው መግል የእግር መስነፍ ወይም ፓራላይዝ የማድረግ ምልክት የሚያመጣ ከሆነ ኦፕሬሽን ሊያስፈልገ ይችላል። ከዛ ውጭ ያሉ የቲቪ ህመሞች ግን በአንታይ ቲቪ ኤፌክቲቭ ይታከማል። በሽታው ሳይከሰት አስቀድሞ መከላከል የሚቻልባቸው ሁኔታዎች ለሌሎች የቲቢ አይነቶች ከሚደረገው ጥንቃቄ የተለየ አይደለም። በቲቢ የተያዙ ሰዎች ባክቴሪያውን ወደ ሌሎች እንዳያስተላልፉ አፋቸውን በመሸፈን እንዲያስሉና እንዲያስነጥሱም ይመከራል። ሰዎች በብዛት በሚገኙባቸው ቤቶችና መጓጓዣዎች መስኮቶችን በመክፈት በቂ አየር እንዲገባ ማድረግ ይመከራል። እንደ ኤችአይቪ ኤድስና ስኳር ያሉ የማይድኑ ህመሞች የበሽታ መከላከል አቅምን ስለሚቀንሱ በበሽታዎቹ የተያዙ ሰዎች የበለጠ ጥንቃቄ ማድረግ እንዳለባቸውም ባለሙያው ተናግረዋል።